ያዘጋጃችሁ መውደቂያችሁ ነው የሚያዘጋጁላችሁ። ልክ እንደዚህ በፌክ አካውንት መጥተው አንቺ ወድቀሽ ያሳየን፣ ካለ መድሀኒዓለም ካለ የቁልቢው ገብርኤል ካለ ያሸዋው ሚካኤል፣ ያገሬ ታቦት፣ የእናት አባት፣ የወንድሞች የጸሎት የት ሄዱ? ስንት የደረስኩላቸው ደጋግ ኢትዮጵያውያን አሉ መሰለሽ። ስንት ስለኔ በጤና መኖር፣ ስለኔ በድሜ መኖር፣ ስለኔ መባረክ የሚጸልዩ ስንት እናቶች አሉ መሰለሽ። አልገባሽም። የኔን ውድቀት እንዳትጠብቂ ከፍታዬን ብቻ ከፍታዬን ብቻ፣ እሱን ደግሞ ታዩዋለሽ። አሁንም ቁጭለሽ እያየሽ ነው። ወድቃ ላይ ስትያ በማግስቱ ሪጀነሬት አድርጌ ፓወር መጥቼ እንዲህ እንዲህ ያልኩብሽ ሻሚ፣ አልወድቅም። ክርስቶስን የያዘ ወድቆ አያውቅም። መድኃኔዓለምን የተደገፈ ወድቆ አያውቅም። ና ምን በክርስቶስ ነው የእናቴ የጸሎት የትሄዱ የእኔ ሁላ ቢያልቅበት የእናቴ የልጄን አይቶ ይባርከኛል የልጄን አይቶ ይቅር አባትሽ ለአንቺ አባትሽ ለኔ እንጀራ አባት ያረግሽው እንደ ፈጣሪ የመጣው እኮ ለእኔ ለኃጢአተኛዋን ለእኔ ላጎደለችው፣ ስበይ ከህዝብ ጋር ከበላሽ፣ ስትወድቅ ህዝብ አለሽ። አትርሱ ሺ ጋይሶች ሲኖራችሁ ከህዝብ ጋር ከበላችሁ ሲኖራችሁ ከህዝብ ጋር ከቆማችሁ፣ ስትወድቁ ያ ህዝብ አለ። በርሽን ዘግተሽ የበላሽ ስታጭም በርሽን ዘግተሽ አልቀሽ ማግኘት እና ማጣት እችን ታክል የሚያሳፍረኝ ሴት አይደለሁም። አንድ ድራም የውሃ መግዣ አጥቼ አውቃለሁ ብዬ በኮንፊደንስ ወጥቼ የምናገር ሴት ነኝ። ያንን ስናገር ለምን መሰለሽ የመድኃኒዓለምን ተአምሩን እኮ ልናገር ነው፣ ህይወቴ ውስጥ የሰራውን ዛሬ እዚህ ጋር እንደዚህ ቁጭ ብዬ ስታይኝ፣ ትላንትና ይሄና አይደለም ማደሪያ አጥቼ የማቅ ሴት ነኝ። እናት አባቴ ቤት እኮ አይደለም ሰው ሀገር ስደት ላይ መጥቼ ማደሪያ አጥቼ የማቅ ሴት ነኝ። ቢች ዳር ቁጭ ብዬ ነግቶብኝ ቀል እንደ ድንገት እግዚአብሔር ህይወታችሁ ውስጥ ጣልቃ ሲገባ እንደ ድንገት ነገራችሁ ይቀየራል። አብዛኞቻችሁ ማለት ነው እኔ ጋር ፐርሰናል ችግር ያለባችሁ ሰዎች፣ ዋትስ ሪዝን ነው የእሷ እንደዚህ ቁጭ ብሎ መኖር፣ ምንድን ነው ምክንያቱ ነው። ከኔ ለምን ትጣላላችሁ? እንዲህ ነች እንዲህ ነች እንዳትሉም። አልተመቸዋችሁም፣ ለምን 24 ሰዓት ኦንላይን ላይ ነኝ። ወጥቶም እኮ ሸዋሸዋ ለመስራት ጊዜ ያስፈልጋል። በኮመንት እርስ በርስ ትጣላላችሁ። አንድ ኮመንት ላይ አይቼ እጅ ሴትዮ ሽርሙጥና ነው የምትሰራው ይላሉ። ሀያ አራት ሰዓት ላይቭ ላይ ነው የምናያት፣ ምን ሰዓት ነው የምትሰራው እየተባባሉ ኮመንት ላይ እርስ በርስ ይጣላሉ። የኔን እንደዚህ ሆኖ የመኖር ምክንያት እኔን ሳይሆን መውቀስ ያለባችሁ ከላይ ያለውን ጠይቁት። ከላይ ከሰማይ ዙፋኑ ላይ ያለውን በአንድም በተዘዋዘዋሪ መልኩ ህይወቴን ከባረከው ከኔ አይደለም ችግሩ። እኮ ከሱ ጋር ለምን አትነጋገሩ እኔ ስመርቃችሁ እንኳን ለእኔ የደረሰ አምላክ ለእናንተ ይድረስላችሁ ነው ብለዋል። ሁሌ ስመርቃችሁ አሁንም ይድረስላችሁ። በጉድለታችሁ በኑሯችሁ፣ በህይወታችሁ፣ በመግባት መውጣታችሁ፣ በትዳራችሁ፣ በልጆቻችሁ፣ ባዘናችሁበት ነገር ሁላ መድኃኔዓለም በህይወታችሁ ጣልቃ ይገባል። ለምን መሰላችሁ? እግዚአብሔር በህይወታችሁ ጣልቃ ሲገባ ላይመለስ ድህነት ይሁን ሰባቴ ጮሆ ነው የሚወጣው። ሰላም ይሁን ያጣችሁት ሰላማችሁ ላይ በጠበጥ ነው ድጋሚ በህይወታችሁ የሚገባው የኔ እንደዚህ መኖር የሚያማችሁ ሰዎች ካላችሁ እኔን ፐርሰናሊ አትፈልጉኝ፣ ከሱ ጋር ተነጋገሩ። ልክ እንዲ አሁን አንቺ እንዳልሽ ወድቀሽ ያሳየኝ እንዳልሽ ልጅ ማለት ነው። ከ27ቱ አንዱ አካውንት ነሽ። የኔን ውድቀት ዣሜ ያታይብ። ከወደኩም ደግሞ ቃል ለምድር ለሰማይ ከህዝብ ጋር የበላው ልጅ ነኝ። ከህዝብ ጋር ሚሊየን አለኝ አጠገቤ ሚሊየን ህዝብ ምንም ሳልሆን እኮ ጉቺዬ፣ ዛሬ እኮ ቅዳሜ ነው። ፏ በይ ዜልሽላኪልን የሚል ህዝብ አለኝ ምንም ሳሉ እዚህ ጋር ቁጭ ብዬ እንዲያምሮብኝ ፏ በይ እስቲ ዛሬ የኛ ወጪ እንቻል የሚል ህዝብ አለ። እንኳን እኔ አጥቼ፣ እንኳን እኔ ተቸግር ያለው ኑ ብዬ፣ እንኳን እኔ ደክሞኛል ወድቅ ያለው ብዬ፣ ሲኖርሽ፣ ከህዝብ ጋር ከቆምሽ ስታጭ ያህዝብ ህዝብ ይቆማል። የኔን ውድቀት እንዳትመኝ። እኔ ወጥቼ እንዲህ እንዲህ እንዲህ ነው አለልሽም? ጀግና ቤተሰብ ነው ያለ። ከዛ አገር ምንድን ነው ችግርሽ? ለቀሽ ውጪና የአገርሽ ግቢ እኛ ምን አጣን የሚል ቤተሰብ እኮን ያለን አንቺ ልጋጋም ነጻነቴን ስለምፈልግ ብቻ ነው። እኔ ድሬዳዋ ገባው ቤተሰብ ጋር ገባው ማለት ብዙዎቻችሁ ታውቃላችሁ። ድምጼን እንኳን ጮክ አድርጌ ማውራት አልችልም አልችልም። ቴክስት ነው የሚልኩልኝ ወንድሞቼ፣ ሳሎን ተቀምጠው አትበጥብጪኝ፣ ድምፅሽን ቀንሽ። እዛ ሲሆን እንዲ አሁን እንዳለ እንዳንቺ አይነቷ ልክ ልክሽን መንገር አልችልም። ለምን ያሳደጉኝ ጨዋዎች ናቸው። አይፈልጉም አፌን ስከፋፈት አይፈልጉም? አንቺን ቁጭ ብዬ ስረግጥ እኮ ነው ከወንድሞቼ የተጣላሁት። የአንቺ አይነቷ ልጋጋም ስሳደብ እንደዚህ ያላሳደግናትም ተዋርደናል አሉት ተዋርደናል ክብራችን ተነክቷልን። ከዘር ማንዘራችን ሚዲያ ላይ እየወጣ የለም ተዋረድን ያሉት እኮ አንቺን ስረግጥ እኮ ነው። አሁንማ በነፃነት ነው የምረግጥሽ። ሰላም ወርዷል። አሁንማ እንኳን አለን ብለውኝ እንዲሁም እኔ ጥጋበኛ ነኝ። ታቂኛለሽ፣ ታቂኛለሽ። እንዲሁም እንዲህ ነኝ። አስራ ሰባት ልጅ እናትሽ ወልዳ ከአስራ ሰባቱ አስሩ ሴት ልትሆኑ ትችላላችሁ። የእኔ እናት ካለኔ ሴት አልወለደችም። አንድ ነኝ አልኩሽ እኮ። አንድ ስንሆን እንደዚህ ነን በቃ ለምንድን ነው አንድ የሆነንን ሰዎች ልታስቀይምን ኮመንት ላይ ተፍ ተፍ የምትዩ? በኮመንት ሀምሳ አካውንት ከፍታችሁ አታለቃቅሱ። ለምን አታለቃቅሱ? እንደምላችሁ ታውቃላችሁ። ፊደል አጣጣልሽን አውቀዋለሁ፣ እጅ ጽሑፍሽን አውቀዋለሁ፣ ማን እንደሆንሽ ቃላት አወጣጥሽን አውቀዋለሁ። ቆርሰን በልተናል እኮ እንተዋወቃለን፣ ፊት ለፊት አውርተናል እኮ እንተዋወቃለን። አዎ በደንብ ስለምንተዋወቅ ነው የምነግርሽ። እኔ እኔ ነኝ አልኩሽ እኮ፣ የእኔ ህይወት የሚያምሽ ከሆነ ከመድኃኒዓለም ጋር ተነጋገሪ። ተዘብዝፋ ውላ ተዘብዝፌ ውዬ እንድባረክ ያደረገኝ አምላክ ክብሩ ይስፋ። የወደደኝ የኢትዮጵያ ሕዝብ፣ የኤርትራ ሕዝብ ቀን ይውጣለት፣ ሰርቶ ይግባ፣ ተኝቶ ይንቃ። እኔ አንቺንም አረግምሽም፣ አረግምሽም። አዎ አንቺን የምልሽ ቁጭ ብለሽ የኔን ስኬት እንድታይ ይፈልጋለሁ። በእድሜ በጤና ኖረሽ ጤናሽ ሳይጎል ሳትታመ ሚ ቁጭ ብለሽ የኔን መጨረሻ እንድታይ እፈልጋለሁ። አረግምሽም፣ ሌሽ ነው የምረግምሽ። ጤናሽ ሳይጓደል እድሜ ሰቶች ቁጭ ብለሽ ዴስቲኒን እንድታይ እፈልጋለሁ። ፋይናል ዴስቲኔሽን፣ ዩናይትድ ስቴትስ ኦፍ አሜሪካ፣ ዳላስ ቴክሳስ እንድታይልኝ እፈልጋለሁ። ሌሽ ማሌሽ። አንቺ የሆነ ነገር ከሆንሽማ ለማን ነው ዳላስ የምገባው? የሆነ ነገር ከሆንሽብኝ ምን ልሰራ ዳላስ እገባለሁ? ለአንቺ ላሳይሽ እኮ ነው ዳላስ የምሄደው። ዲ ጋይዝ ቀራሁ ቀረው ከዳላስ። ዲ በፌክ አካውንት መጥተሽ የምትሰድብ የሴትዮ ከታምን ሽሪ ከዳላስ ቀርቻለሁ። የአሜሪካ መንግስት ቪዛችሁ መልሱ፣ ውሰዱ ነው የምለው። አልፈልግም፣ እዚሁ እቀመጣለሁ። ዲ ለአንቺ ብዬ መስሎኝ እዛ ድረስ የምጓዘው ትቀልዳለች። እንደ ለአንቺ ብዬ ነው ለአንቺ ብሎ እኮ ነው ትራምፕ ራሱ አይራቀኝ፣ ምትመጪበት ቀን እያለኝ እኮ ነው ጋይዝ፣ አስተባጁታል ትራምፕ እኔን አይራቀኝ መገናኛው ቀን እያለ ትራምፕ እነይልኝ ይለኛል። ደግሞ ማታ ማታ ትራምፕ እኮ ነው ዋይታውስ እነይልኝ ይላል። ለፍቅር አምላክ ብለሽ እነይልኝ ይለኝ ትራምፕ። አስባችሁታለን ዋይታውስ። ከዛ እኔም ደግሞ በቃ ካልከኝ የማይቀር ልሂድ ብዬ ስል እነዚህ ደግሞ እዚህ ያሉት ደግሞ ምን ይሉኛል አቲጂ

ይህንንም ብለው ለጨዋታ ነው አይደል? ትራምፕ ነይ ብለዋታል ብለው ይናደዳሉ። ጌታ ነ ስለማቅ ነው። አሁን ሙሉ ትሽ ይዘው እያለቀሱ ነው። እያለቀሱ ነው፣ አሁን የሚ ሰቅሰቅ ብለው እያለቀሱ ትራምፕ ጠራት ብለው። እኔ አሁን ለጨዋታ ነው ያልኩት፣ ለጨዋታ እናንተ ደስ እንዲላችሁ ብዬ። የእውነት ትራምፕ የጠራ ይመስሏቸው ለቅሶ ላይ ናቸው። አሁን ማን ያገናኛት ከትራምፕ እያሉ እኮ ነው። እንደው ምን ይሻለኛል! ምድረ እንጉልፋቶ መጪው ዘመን ሰገጤ እኮ ነው። እኔ እኮ ያስቸገረኝ እውነቷን እኮ ነው። ሮሚ ከሰገጤ ጋር መግባ አሁን ትራምፕ እንዴት እሷን ጠራት ብለው ተናደዋል። እማኑ እብድ ብለዋል። አሁን ትራምፕ የጠራ ይመስሏቸው እንዴት አይራቀኝ የምትመጪበት ቀን ብሎ ለእሷ ትራምፕ ይዘፍናል ብለው ቁጭ ብለው እያለቀሱ በቃ ዘፈነኝ እንግዲህ። እነዚህም አትጂብን እያሉ ነው። እኛ ያለአንቺ መቼ ያምርብናል ይላሉ። እሺ ምንድን የትሉን ኬትሉን እስኪ ፍረዱ። ምድረን እንጉልፋቶ ስቅስቅ ብላ እያለቀሰች ነው። ይሄ ህይወት ሀያ ለባዶ የሚመራት ሀያ ለባዶ፣ በረኛ የሌለው ህይወት ውስጥ የምትኖር ምንም በረኛ የለውም። ሀያ ለባዶ ነው የሚመራት ሀያ ለባዶ ችግር እየመጣ ነው የሚገባባት መከራ የሚገባባት ሀያ ለባዶ እንዲያው በረኛ እንኳን የለውም የሚቆጣጠር። ህይወቷ ይኸው ነው። ሳቅሰቅ ብላቸዋል። ቅሱ ጭራሽ አይራቀኝ የምትመጪበት ቀን እያለ ላላውን ቁጥር ይለኛል። ምልበነው ምን ልበለው ትራምፕን ጋይስ የምትመጪበትና ቀን ናፈቀኝ ራቀብኝ ይለኛል። ምን ልበለው እና እኔ እንዳትታመሚብኝ ኮመንት ስር የምታለቃቀሽብኝ ምንም እንዳትሆኑ እንዳትታመሙ፣ እንዳትታመሙ እኔ ዋጋ ከፍዬ አሜሪካ ድረስ ልሄድ የተነሳሁበት ዋናው ምክንያት አሜሪካ ደርሼ ላሳያችሁ ነው። እናንተ ከወዲሁ ቀድማችሁ ታማችሁ ጤና ከተነሳችሁ ምን ልሰራ ሄዳለሁ? ለእናንተ ለማሳየት ነው። እዚህ እኮ ነው የምሄደው። ካልሆነ እዚሁ ቁጭ ብለን እንረጋገጣለን፣ እዚሁ ቁጭ ብለን እንደለመድ ነው ያው፣ እዚህ ሀገር ስም መጥራት አይቻልም፣ ታውቃላችሁ በሀገሪቷ ህግ ስለሚያስቀጣ ስም ሳንጠራ እንደለመድ ነው በአሽሙር እንረጋገጣል። እኔ ግን ከአሽሙር ነፃ እንድንውጣ ነው። አዎ፣ ከአሽሙር ነፃ እንውጣና እንደ ድሮዬ አድርሱልኝ ልበል፣ ስም ጠርቼ ብዬ ነው። ስለዚህ ተው እንትን አትበሉ። አዎ፣ እድል እንደ ቴንኪው ለእኔ የደረሰ አምላክ ይድረስላችሁ። ከዚህ ውጭ የምለው ነገር የለም። አዎ እስኪ ቆይ ፍቅሬን አየሁት። ፍቅሬን አየሁት። ፍቅሬን አየሁት እኮ። ጆይን ሲል የኔ ፍቅርና ግባ። እስኪ አረ ጋይስ ግብ እንትኑ ፓሪው ቀርቶ ላይፍ ገብታለች እንደ ባቡጅ ልሄድ እኮ ነው። ባቡጂን እየጠበኩ ነው። መቶ ብር አሁን እኮ የኢትዮጵያ መቶ ብር ምንም አይገዛም። ኧረ ስም ስምህን ቀይር። መቶ ብርዬ ስምህን ቀይር። ለማንኛውም ዞ ላይ የኔ አባት ልውጣ። እሺ ግን አለ ውልጉስ መልካም ፕሮግራም ሚ እሺ፣ እወድሻለሁ። እሺ አባቴ ቴንክ ዩ። እናንተም ሰላም ሁኑ። ልውጣ ልውጣ። እዛ ሲሄድ ላይቭ ገብቻ ያሳያቸዋለሁ። የእነ ባቡጄን የማን የማንን አለባበስ ነው ማየት የምትፈልጉት? የኔን አይታቸዋል የኔን አሳይቻችኋለሁ። የማንና አሳይና ራይት አቲጂ አሳይቻችኋለሁ። ቁሚ ቀድም ቆምኩ አይደል እንዴ? እናንተ ደግሞ በየደቂቃ ቁሚ ቁሚ አይደብርም ወይ? ዳይ አላየንም ወይ? አረ በስማም ተቀምጪ፣ ተቀምጪ። ጋይዝ ዚስ ቂጤን እንዴት እንደሚያመኝ ስቀመጥ። ወይ ወይ ሴትዮ ስስብክ ለምን አልገባም። ዋይ ወይ ቤቱን በጊፍት ባርኩ፣ ባርኩ። ቤቱን በጊፍት ሜካፕ በስቶለር አልበዛም ደህና ነገር ስጥ ስጥ። ደህና ነገር ምን አባ ነው የምሰጠኝ? እርኩስ ያንዲስ ከፋ ዲሴምበር ዛሬ ቆላሽ ሴትዮ እንዴት ቆላላች። በጣም በጣም እየቆላላች ነው አሁን። ይኸውልሽ ፎቶሽን ገልብጭ። ከኋላ ካረገግኩሽ እኔ ሰው አይደለም። ዛሬ ሲድባንችሎም ጀመር። ለምን ሰው አይደለም እየሰበሰቡት ምናምን ጋይስ ነጠላ ጫማ ነው ያደረግኩት። ቆይ የት አባሽ ልትሄጂ ነው? እንደዚህ አምሮብሽ የወጣሽው ሁሉ ጫማ አላደርግ። እስቲ አማክሩኝ እስቲ። እንደ አሁን ዞሪ፣ ወደ እዛ፣ ወደ እዛ ዞርስ። ኧረ እዛ ኔትዎርክ ማለት ነጠላ ጫማ ነው ያደረግኩት። ትረገጣ ጋይስ፣ ምን አባሽ ነው የምንረጋጋው? ምንድን ነው ከማን ጋር ልትገናኝ ነው ዛሬ ሂላ አድርግ እስኪ ተናገሩ ጉቺ ወይ ከማን ጋር ልትገናኝ ነው ዛሬ እስኪ ምንድን ነው ነጠላ ጫማን ያደረግኩት ጋይስ ጉቺዬ ወይዬ ፓሪ ያለን ቦት ፓሪ ዛሬ ይላሉ

ሰዎቹ አንዳንድ ቁጥር እየጻፋችሁ አንዳንድ ቁጥር ትረገጥ የምትሉት አትረገጥ የምትሉት ደግሞ ለቁጥር አንቺ አማረሻ እንደ ሰዎች አንዳንድ የአንዳንድ ቁጥር ብዛት ትረገጥ። ይሄ ህዝብ እኮ ክፉ ነው እኮ ማየህ፣ እንዳትሰማቸው። እኔ አባት እኮ ማን ስድብ አእምርብህም። አዎ እኔማ ስድብ አእምርብኝ ነው፣ የጌታ ልጅ እኮ ነው

ካርቱን ጨምረሽበት ነውሁእና አሁኑኑ አሁኑኑ ጉቺ ሄደሽ አሁኑ ነ አውልቅ። ጋይዝ ይህን ቦርሳ ሊያዝ ወይስ ሰው እችን ሊያዝ? ጉቺ ግን ጌታን ዛሬ አምሮብሻል። ምንድ ነው ኦኬ። ጉቺ ሀሳብ አስተያየት እየሰማው ነው። ወደዛ ጠጋቢ አሁን ላይልሽ ልምትሉ ሰዎች አላችሁ። አሁን ጊዜ ነው። ከባጉ ጋር አንድ ነገር ልንገራችሁ። በጣም ወፍሬ ያለው ምን ይሻለኝ አላውቅም። እግዚአብሔርን በጣም ወፍሬ ያለው በቀደም ራሱ እያሉኝ ነበር እነ ሞኒት የዛሬ አራት ወር ሲያገኙኝ እንደዚህ አልነበርኩም። አሁን በአራት ወሩ ስንት ስንት እንጀራ ነው አለመብላት ራሱ ያወፍረኛል። ትንሿን ያዥ እኮ ስሞት ልበል። ቦት ፓሪ አለ እዛ ዱባይ አካባቢ የምትኖሩት ጉቺ እንደዚህ አምሮባት ፀጉሬን፣ ልቀይረው ጋይስ፣ ፀጉሬን ልቀይረው። እስኪ ሚውት አድርግ። ዋንትያ የእኛ ዋንትያ ነች ወይስ ሌላ ዋንትያ ነች? ዋንትያ ሰላሳ ስድስት ሌቭል እስክትደርሺለን እኔ ምንም ያልሰጠሽኝ ዋንቲ ያኮ ሌላ ሰው ነው። እንትና ሌላ ሰው ነች። ስቲሚ ከኩን ኩን ጋር አጣጣብሲ፣ በናትሽ ከኩን ጋር ጣብሲ። አይኔ ዋንት እያቸው ጫማ እኮ ነው ያደረኩት። ጥቁር ሂል እንዳትቀይሪ፣ ከልብሱ ጋር ያምራል። ኦኬ ዊ ቪው ሄር ላቭ አሁን ዊ ቪው ሄር ልታስለብሱኝ ነው ጋይስ? ባለፈው ቁ ወይ ቡን ሄር ነው የለበስኩት። ለዛ ኮ ነው ወይ ንክ ዩ እኔ ፍቅሮች፣ ቤቱን በጊፍት ባርኩ እንጂ እንደዚህ ዘንጬ እንደው አይከብድም። እንደዚህ እየቆምኩ እየተነሳው እያሳየኋችሁ፣ ወይኔ ገና ጎንበሽ ጫማዬን ሳሳያችሁ አልታያችሁም። መቶ ሺህ ታፕታፕ አስገቡኝ እሺ።

እዚህ ነው ይልዬ። የኔ ቆንጆ ደሜ ስታምሪ ብታይ። ዛሬ እኮ ከነመሰረት ብርጅስቶን ጋር ቪዲዮ አሳያነ። እናንተ ምድረ ወረኛ አቤት በሉ ከታች እዛ ሲ አዙሬ አዙሬ ማለት ነው። ሳያዩ አሳያቸዋለሁ ዛሬ። ባቡጄ እናቴ ቁምጣም ቢሆን ሳት ለብሳት መጣ። የበቀደም እኔ አፍ ገብታ የለ፣ ዛሬ አለም አቀፍ ሀሜተኛዋን መታለች አሉ። ቡኒን የለበስኩት አለ። አሁን ምስር ምን ነው ቡኒ የለበሰችው ራሷ ቡኒ ነች። እንደገና ቡኒ ለብሳብን ማን ሊለያት ነው? እዚ ጀመርሽቸው ብ ብላ ነች ልጅቷ ራሷ በዛ ላይ ቡኒ ለብሳ። እግዚአብሔር ያሳያችሁ እርስ በርስ ሲለባበሱ። እርስ በርስ ከማይሆን ሰው ጋር ነው የሚመካከሩት። አሁን ብርጅስቶንን እያ ለበሰች ያለችው ማነች ነች? ዓለም አቀፍ አሜተኛ ምስር ይው፣ እንዴት ክላሽ እንደሚያረግ። አሁን ባቡጂ ከደራሽን እዛ ንዛ ስቴጅ ደሞ እንዳትረሽን አሳየን። ማኔ ምን ስራ አለኝ? እያንዳንዱ ሁለት ስልክ ነው ኩጂ የሚሄደው ይሄኛው። አለ አንተ ማሬ፣ ጫማው ገም ማለት ነው። ፍላቱን ብታረጊው አሪፍ ነው፣ ምክንያቱም ስትዝናኛ አይመችሽም። እዛ ብዛት ከቆምሽ ካውለቅሹ ነው እዛ ከደረሰ ያ አይ አይ፣ ሂሉን ሂሉን ታድርግ ግድ የለሽም። ግን ሂሉን ብታደርገው ያምራል፣ ግን ለመጨፈር አይመችሽም። ብዙ መቆም አውልቃ በእጇ ትይዛለሽ። ካለበለዘም አይ ካን ሀንድል ሂል ሂል ማድረግ እችላለሁ ማለት ሂል ላይ ምንም ችግር የለም። እናማ እነሱ የማይሆኑ የማይሆኑ ሰዎች ናቸው። ልብስም የሚመራረጡት አሁን አለም አቀፍ ሜተኛ ለመሴት ትመርጣለች። እራሷ ቡኒ ልብስ ለብሳ ሄደች። ግለሰቧ እራሷ ቡኒ